ድሬቲዩብ ሚዲያ በለተ ማክሰኞ የማለዳ የዜና ወጃው 121ኛውን የአድዋ ድል በዓል የሚዘክር ሙዚቃዊ ቲያትር ቀረበ፣ በብሔራዊ ባንክ ሁሉም የፋይናንስ ተቋማት የኮምፒውተር የደህንነት ሥርዓት እንዲዘረጉ አዘዘ፣ ከቡና ንግድ አገሪቱን ከ129 ሚሊዮን ብር በላይ ያሳጡ ስድስት ግለሰቦች ክስ ተመሰረተባቸው፣ እንግሊዝና አሜሪካ አናኒያ ሶሪ እንዲፈታ ግፊት ያድርጉ ስትል ባለቤቱ መጠየቋ ተዘገበ፣ የደቡብ ሱዳን መንግስት መንግስት ከግብፅ ወታደራዊ እገዛ እያገኘ ነው የሚለውን ውንጀላ አስተባበለ። በመላው ዓለም 20 ሚሊዮን ሕዝቦች ለምግብ እጥረት ተዳርገዋል ተባለ። ኖኪያ የ3310 ሞባይል ስልክ ቀፎዎችን በአዲስ መልክ ለገበያ ቀረበ፣ የተሰኙትን ሁነኛ ወሬዎች የሚያስቃኘን ይሆናል። በቅድሜ 121ኛውን የአድዋ ድል በዓል የሚዘክር ሙዚቃዊ ቲያትር በኢትዮጵያ ብሔራዊ ቲያትር ቀርቧል። ሙዚቃዊ ቲያትሩ የጥቁር ሕዝቦች መልእቅ በሚል ርዕስ ነው የቀረበው። ቲያትሩን ለመመልከት የተለያዩ ልዩ እንግዶች የተገኙ ሲሆን ከእነዚህ ውስጥ የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ወልደ ማርያም በክብር እንግድነት ተገኝተዋል። ከዚህ በተጨማሪም ከፍተኛ የመንግስት ባለስልጣናትን ጨምሮ የባዓሉ ዋና ባለቤቶች የሆኑ ጀግኖች አባቶችና በርካታ ወጣቶች ታድመዋል። በዚሁ ጊዜም የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ለታዳሚው ባስተላለፉት መልእክት አድዋ ላይ ድል ባናደርግ ኖሮ ዛሬ ላይ ማንነታችንን የምንፈልግ ህዝቦች ሆነን እንቀር ነበር ብለዋል። እዚህ ያለነው ሁላችንም የአድዋ ድል ልጆች ነን። የአድዋ ድል በዓል የአንድ ብሔር ወይም ሃይማኖ ብቻ ሳይሆን የመላው ኢትዮጵያውያን የድል በዓል ነው ሲሉም ተናግረዋል። በመድረኩ ላይ የቀረበው ሙዚቃዊ ቲያትር በዋናነት የሚያተኩረው የቀደምት አባቶች በአድዋ ድል ነጻይቱን ኢትዮጵያ በደምና ባጥንታቸው ዋጋ ከፍለው ለዚህ ትውልድ አስረክበዋል፣ ይህ ትውልድ ደግሞ ለዘመናት ያልተደፈረውን የአባይ ወንዝ ገድቦ የህዳሴውን ግድብ እየገነባ ነው፣ የአባቶችን ነጻነት ተጋድሎ ድህነትን በመታገል አደራውን እየተወጣ ነው የሚል ሀሳብ ላይ ያጠነጠነ ነው። የጥቁር ህዝቦች መልእክት የሚለውን ቲያትር ተስፋዬ ሽመልስ የደረሰው ሲሆን የቲያትሩ አዘጋጅ ደግሞ ኃይል ተሾመ መሆኗም ተነግሯል። የኢፌዴሪ ባህልና ቱሪዝም ሚኒስቴር ከባለፈው ቅዳሜ ጀምሮ ከብሔራዊ ቲያትር ጋር በመሆን 121ኛውን የአድዋ ድል በዓል በተለያዩ ዝግጅቶች በማክበር ላይ ይገኛል። ሚኒስቴር መስሪያ ቤቱ ከዚህ ባለፈም ከአዲስ አበባ ዩኒቨርሲቲ ኪነ ጥበባት ትምህርት ቤት ጋር በመሆን የስዕል አውደ ርዕይ በብሔራዊ ሙዚየም በትናንትና ሁለት መርቆ ከፍቷል። እንዲሁም የተለያዩ ጥናታዊ ጽሑፎች የቀረቡበት 121ኛው አድዋ በዓል ሲምፖዚየምም በኦሮሞ የባህል ማዕከል ትላንት ተከፍቷል ሲል ኤፍቢሲ ዘግቧል። የኢትዮጵያ ብሔራዊ ባንክ ሁሉም የሀገር ውስጥ ባንኮችና ኩባንያዎች የኢንሹራንስ የኮምፒውተር ደህንነት ስርዓት በተናጠል እንዲያበለጽጉ አዟል። የፋይናንስ ተቋማት ተቆጣጣሪ የሆነው ብሔራዊ ባንክ ሁሉንም የፋይናንስ ተቋማት የስራ ኃላፊዎች ባለፈው ሳምንት ሰብስቦ በጉዳዩ ላይ በማናገር የደህንነት ስርዓቱን ከሁለት እስከ አምስት ዓመት ድረስ ተግባራዊ እንዲያደርጉ መመሪያ ሰጥቷል። ተቋማቱ መገንባት የሚጠበቅባቸው የደህንነት ስርዓት ቴክኒካዊ፣ አካላዊና አስተዳደራዊ መሆን እንደሚገባው ገለጻ መደረጉን ውይይቱን የተከታተሉ ምንጮች ገልጸዋል። ካዊ የደህንነት ስርዓቱ በባንኮቹ የኮምፒውተር ዳታ ላይ የሚሰነዘሩ የኢንተርኔት ጥቃቶችን ቀድሞ ማሳወቅና መተንተን የሚያስችል እንደሚሆን ተገልጿል። አካላዊ የሚባለው የደህንነት ስርዓት በየተቋማቱ በሚተከሉ ካሜራዎች የሰዎች አካላዊ እንቅስቃሴን መከታተል የሚያስችል መሆኑን ምንጮች ገልጸዋል። እነዚህ ሁለቱ የደህንነት ስርዓቶች በአገር አቀፍ የሳይበር ደህንነት ደረጃዎች ተግባራዊ መደረግ የሚገባቸው በመሆኑ ኮንትራቱን መስጠት የሚገባቸው የአገር አቀፍ ስታንዳርዱ ባለቤትና ተቆጣጣሪ ለሆነው ለኢትዮጵያ የመረጃ መረብ ደህንነት ኤጅ ኤጀንሲ ኢንሳ መሆን እንዳለበት ተነግሯቸዋል። ኮንትራቱን ለኤጀንሲው መስጠቱ ደህንነት ከማረጋገጥ ባለፈ በዋጋ ደረጃም የተሻለ እንደሚሆን ማብራሪያ ተሰጥቷቸዋል። በአጠቃላይ ለሁሉም ባንኮች 80.8 ሚሊዮን ዶላር አጠቃላይ ወጪ የሚጠይቅ መሆኑን ለማወቅ ተችሏል። የመረጃ መረብ ደህንነት ኤጀንሲ ለኢትዮጵያ ንግድ ባንክ ተመሳሳይ የኮምፒውተር ደህንነት ሥርዓት በ30 ሚሊዮን ብር ገንብቶ ባለፈው ዓመት አስረክቧል ሲል ሪፖርተር ጋዜጣ ዘግቧል። ለውጭ ገበያ የሚቀርብ ቡናን ገዝተው በመደበቅ አገሪቱ ታገኝ የነበረውን ከ129 ሚሊዮን ብር በላይ ገንዘብ ያሳጡ ሁለት የእርሻና ተፈጥሮ ሀብት ሚኒስቴር ሰራተኞችና ሁለት ነጋዴዎች ጨምሮ ስድስት ግለሰቦች ላይ ክስ ተመስርቶባቸዋል። ክሱ ትላንት ከሰዓት በኋላ በፌዴራል ከፍተኛ ፍርድ ቤት 18ኛ ወንጀል ችሎት ነው የቀረበው። ተከሳሾቹ አንደኛ ታምራት ኃይሌ፣ ሁለተኛ ሁርሜሳ አብዴሳ፣ ሶስተኛ ተመስገማሞ፣ አራተኛ በርሄ ሀጎስ ገብሬ፣ አምስተኛ ዳንኤል ወልዱና ስድስተኛ ሰለሞን ማሪያ ኪዳኔ ናቸው። የጠቅላይ አቃቤ ክስ እንደሚያመለክተው አንደኛና ሁለተኛ ተከሳሽ በቀድሞ ግብርና ሚኒስቴር የቡና ላኪነት የጥራት ማረጋገጫ ባለሙያ ሆነው ሲሰሩ ከአራተኛና አምስተኛ የቡና ነጋዴ ተከሳሾች ጋር በመመሳጠር የካቲት 28 ቀን 2005 ዓ ም ሶስተኛ ተከሳሽ አስፈላጊውን መስፈርት ማሟላቱን ቦታው ድረስ በመሄድ ሳያረጋግጡ የቡና ላኪነት ብቃት ማረጋገጫ ሰጥተዋል። በድጋሚ ነሐሴ 23 ቀን 2005 ዓ ም ላይ ምንም አይነት ቡና ኤክስፖርት መደረጉን ሳያረጋግ ግጡ የብቃት ማረጋገጫውን አድሰዋል ይላል አቃቤ ሕግ በክሱ። ከሶስተኛ እስከ ስድስተኛ ያሉ ተከሳሾች ሐሰተኛ የብቃት ማረጋገጫና ንግድ ፍቃዱን ተጠቅመው 1604.29 ቶን ቡናን ገዝተው በመደበቅ አገሪቱ ከኤክስፖርት አገኘ የነበረውን 129 ሚሊዮን 407612 ብር ከ68 ሳንቲም አሳጥተዋል። ተከሳሾቹ የተሳሳተ ንግድ ፍቃድና የብቃት ማረጋገጫ በማውጣት ከኢትዮጵያ ምርት ገበያ ወደ ውጭ ገበያ የሚላክ ቡናን በመግዛት የብቃት ማረጋገጫ ወጡበት መጋዘን ሳያስገቡ ወደ ሌላ መጋዘን በመውሰድ ቡናውን በመሰወራቸው በአገሪቱ ላይ ኪሳራ አድርሰዋል የሚለውም በክሱ ተጠቅሷል። በመሆኑም በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት የከባድ አታላይነት ወንጀል ክስ ተመስርቶባቸዋል። ተከሳሾቹ ፍርድ ቤት ቀርበው ክሱ የተነበበላቸው ሲሆን ክሱን ተመልክተው መቃወሚያ ለማቅረብ ፍርድ ቤቱን ጠይቀዋል። የዋስትና መብታቸው እንዲከበር ያቀረቡትን ጥያቄም ፍርድ ቤቱ ውድቅ አድርጎታል። ፍርድ ቤቱ ትላንት በችሎት ያልቀረቡ ሶስተኛና ስድስተኛ ተከሳሾች በቀጣይ የካቲት 30 ቀን 2009 ምረት እንዲቀርቡ ለፖሊስ ትዕዛዝ ሰጥቷል። ተከሳሾቹ የክስ መቃወሚያቸውን የካቲት 30 ቀን 2009 ዓ ም የሚያቀርቡ ይሆናል። በቡና ንግድ ወንጀል የተጠረጠሩ ሌሎች ግለሰቦችም በዛሬው ዕለት ክስ እንደሚመሰረትባቸው ተገልጿል ሲል ኤፍቢሲ ዘግቧል። በእስር ላይ የሚገኘው የጋዜጠኛ አናኒያ ሶሪ ባለቤት ቤዛዊት ኃይለ ጊዮርጊስ እንደ እንግሊዝና አሜሪካ ያሉ ሀገራት በኢትዮጵያ ላይ ግፊት እያደርጉ ስትል መጠየቋ ተዘግበዋል። ዓለም አቀፉ ማህበረሰብና የኢትዮጵያ አጋር የሆኑ አገራት በኢትዮጵያ ላይ ጫና ማድረጋቸው እንደ አናኒ ሶሪ ያሉ በርካታ ታሳሪዎችን ለማስፈታት እጅግ ወሳኝ መሆኑን ባለቤቱ ቤዛዊት ገልጻለች ሲል ዘጋርዲያን የወሬ ምንጭ ዘግበዋል። አናኒያ የሰራው ብቸኛ ወንጀል ቢኖር ሀሳቡን በድፍረት መግለጹ ነው ስትልም ባለቤቷን ተከላክላለች። አናኒያ ሶሪ የአስቸኳይ ጊዜ አዋጁን በሚያስፈጽመው የኮማንድ ፖስቱ በቁጥጥር ስር ውሎ በአዲስ አበባ በሚገኝ እስር ቤት ይገኛል ያለው ዘገባው እስካሁንም ምንም አይነት ክስ እንዳልቀረበበት ተናግሯል። ሀገሬን እወዳለው የምትለው የአናንያ ባለቤት ኢትዮጵያ ሉዓላዊ አገር ብትሆንም እንደ አናኒያ ያሉ በመናገራቸው ለእስር የበቁ ሰዎችን ለማስፈታት ግን አሜሪካና እንግሊዝን የመሳሰሉ ሀገራት የሚያደርጉት ጫና በእጅጉ አስፈላጊ መሆኑን ጠቅሳለች። አናኒያ ላመነበት ነገር የሚሞት ደፋርና ጎበዝ ጋዜጠኛ ነው ስትል ስለ ባለቤቷ ተናገራለች። በኢትዮጵያ በጋዜጠኝነት የስራ ዝርዝር ውስጥ መታሰር የሚል ግዴታ አለ በማለት ነው የአገሪቱ የህሊና ነጻነት ምህዳር መጥበቡን ቤዛዊት ኃይለ ጊዮርጊስ የገለጸችው። የ34 ዓመቱ ጋዜጠኛና ጦማሪ አናኒያ ሶሪ ባሳለፍነው ህዳር በኮማንድ ፖስቱ መታሰሩ የሚናገረው ዘገባው እስካሁንም ድረስ ክስ አልተመሰረተበትም ብሏል። ኢትዮጵያ በድንበር የለሽ የጋዜጠኞች ማህበር ሪፖርት ላይ የመናገርና የሀሳብ ነጻነትን በማስፈን ከ181 የዓለም ሀገራት 142ኛ ደረጃ ላይ ትገኛለች። ዘገባው የአስቸኳይ ጊዜ አዋጁ ከታወጀ ጀምሮ አናንያን ጨምሮ በ10 ሺዎች የሚቆጠሩ ሰዎች በእስር ላይ ይገኛሉ ብሏል። የዘገባው ምንጭ ዘጋርዲያን ነው። የሱዳኑ ፕሬዝደንት ኦማር አልበሽር የደቡብ ሱዳን መንግስት በተቃዋሚዎች ላይ ጥቃት ለመፈጸም ከግብጾች እገዛ እያገኘ ነው ሲሉ ሰሞኑን ክስ ማቅረባቸው ይታወሳል። አልበሽር ግብጾች በደቡብ ሱዳን ግጭት ውስጥ እጃቸውን ከትተዋል ያሉ ሲሆን የጁባ መንግስትን ጦር በማስታጠቅ በተቃዋሚዎቹ ላይ ጠንካራ እርምጃ እንዲወስድ እያገዙት ነው ብለዋል። ይህን ተከትሎም የደቡብ ሱዳን መንግስት በሰጠው ማስተባበያ ክሱን መሰረተ ቢስ ሲል አጣጥሎታል ተብሏል። ሱዳን ትሪቢዩን የወሬ ምንጭ ባወጣው ዘገባ የደቡብ ሱዳን ባለስልጣናት አልበሽር ያ ያልተጨበጠና መሰረተ ቢስ ክስ ነው ያቀረቡት የሚል መግለጫ ሰጥተዋል ብሏል። የደቡብ ሱዳን መንግስት በሀገሪቱ ብሎም በምስራቅ አፍሪካ ቀንድ ሰላም እንዲሰፍን ቁርጠኛ አቋም ሀገራችን አላት ብለዋል። ከተቃዋሚዎች ጋር ለተፈረመው የሰላም ስምምነት ሙሉ ተገዥዎች ነን ያሉት ባለስልጣናቱ የቀጠናው ሀገሮች ለሀገራችን ሰላም መስፈን የሚሰጡትን እገዛ እንደግፋለን ብለዋል። ከማንም ሀገር የጦር እገዛ አገራችን አትቀበልም፣ የሀገሪቱን ሰላም የሚያደፈረስ እንቅስቃሴ መንግስት አይወስድም በማለት የጁባ ባለስልጣናት ተናግረዋል። ሱዳን መንግስት ከግብፅ ወታደራዊ እገዛ ይቀበላል ብቻ ሳይሆን በኢትዮጵያ ላይ ከካይሮ ሰዎች ጋር እያሴረ ነው የሚል ውንጀላን በቅርቡ መውጣቱ ይታወሳል። ይሁን እንጂ ይህ ሁሉ ውንጀላ በተሰማ ማግስት የደቡብ ሱዳኑ ፕሬዚደንት ሳልቫኪር ሰሞኑን አዲስ አበባ በመምጣት ከኢትዮጵያ ባለስልጣናት ጋር በርካታ ስምምነቶችን መፈጸማቸው ይታወቃል ሲል ሱዳን ትሪቢዩን ዘግበዋል። በመላው ዓለም ዘንድሮ 20 ሚሊዮን የሚሆኑ ህዝቦች ለረሃብ ወይም ለረሃብ አደጋ ተጋላጭ ሆነዋል ሲሉ የረድኤት ድርጅቶች ይፋ አድርገዋል ከዚህ ውስጥ 1.4 ሚሊዮን ህፃናት ለረሃብ አደጋ መጋለጣቸው የተነገረ ሲሆን ዓለም አቀፉ ማህበረሰብ የእርዳታ እጁን እንዲዘረጋ ተጠይቋል ኢትዮጵያን ጨምሮ በተለያዩ የዓለም ክፍሎች ድርቅና ጦርነት ተጋግዘው በርካቶችን ለረሃብ አደጋ ዳርገዋል በማለት የሁኔታውን አስከፊነት የረድኤት ድርጅቶቹ ይፋ አድርገዋል በሶማሊያ 2.9 ሚሊዮን ህዝቦች አስቸኳይ የምግብ ምግብ እርዳታ ያስፈልጋቸዋል የተባለ ሲሆን 185 ሺህ ህጻናት ለረሃብ አደጋ ተጋልጠዋል። እንዲሁም 135 ሺህ ህዝቦች ከቀያቸው ተፈናቅለዋል ተብሏል። በኢትዮጵያና በኬንያ ደግሞ 12 ሚሊዮን ህዝቦች ለምግብ እጥረት መዳረጋቸው የተነገረ ሲሆን በከባድ ድርቅ ሳቢያ በእነዚህ ሀገራት እንስሳት እየሞቱ ነው። እንዲሁም የእርሻ ስራ ተስተጓጉሏል። በኬንያ 27 ሚሊዮን ዜጎች ዘንድሮ ለምግብ እጥረት ሲዳረጉ ለረሃብ አደጋ የተጋለጡት ደግሞ 1.3 ሚሊዮን ይደርሳል ተብሎ ተገምተዋል። በኢትዮጵያ በኩልም እጅግ ከፍተኛ ከፍተኛ የሚባል 5.6 ሚሊዮን የሚደርስ ህዝብ ዘንድሮ ለምግብ እጥረት መዳረጉ ተነግሯል። በሰሜን ምስራቅ ናይጄሪያና በቻድ ሐይቅ አካባቢዎች 7 ሚሊዮን ህዝብ ለረሃብ አደጋ ሲዳረግ በቀጠናው የሚንቀሳቀሰው ቦኮ ሐራም የተባለው አሸባሪ ቡድን እንደ አንድ የቀውሱ ምክንያት ተደርጎ ተቀምጧል። በናይጄሪያ ብቻ 5.1 ሚሊዮን ህዝቦች አስቸኳይ ረድኤት ያስፈልጋቸዋል የተባለ ሲሆን ከእነዚህ ውስጥ ደግሞ 450 ሺህ ህጻናት ይገኙበታል ተብሏል። በቻድ ሐይቅ አካባቢዎች ባሉ አጉራባች ሀገራት፣ በቻድ ካሜሮንና ኒጀርም እንዲሁ ያለው ሰብአዊ ቀውስ ከፍተኛ ነው። በሌላ በኩል በደቡብ ሱዳን ሙሉ ለሙሉ ረሃብ የገባባቸው አካባቢዎች መኖራቸው ሲነገር በእነዚህ አካባቢዎችም አንድ መቶ ሺህ ሰዎች በረሃብ ተጠቅተዋል። በደቡብ ሱዳን አምስት ሚሊዮን ዜጎች አስቸኳይ የምግብ ረድኤት ሲፈልጉ አንድ ሚሊዮን የሚደርሱ ደግሞ በረሃብ አፋፍ ላይ ይገኛሉ። በአገሪቱ ሁለት መቶ ሰባ ሺህ ህጻናት የምግብ እጥረት ገጥሟቸዋል። በጦርነት የምትዳክረዋ የመን ደግሞ ሰባት ነጥብ ሶስት ሚሊዮን ዜጎች ለምግብ እጥረት የተዳረጉባትና ረሃብ የገባባት አገር ስትባል እርዳታ የሚፈልጉ ያደረጉ ህጻናት ቁጥርም 462 ይደርሳል ተብሏል። የዘገባው ምንጭ አፍሪካ ዶሲ ጂቲኤን ነው። በመጨረሻም የዛሬ 17 ዓመት የተለቀቀውና ቀዳሚ ከሚባሉ የእጅ ስልክ ሞዴሎች አንዱ የነበረውን የ3310 ሞዴል ስልክን ኖኪያ በአዲስ መልክ ይፋ አድርጓል። አዲሱ 3310 ቀጭን የሚባል መጠን ሲኖረው፣ ሰፊና ባለቀለም ምስል ማሳያ ስክሪን የተገጠመለት ነው ተብሏል። ከዚህ በተጨማሪ ባለ ሁለት ፒክስል ካሜራም ተገጥሞለታል የተባለ ሲሆን በሌሎች ነገሮች ግን ቁርጥ የድሮ 3310 ስልክ ሞዴልን ሆኖ ነው የተሰራው የተባለው ዋይፋይ አፕስቶርም ሆነ ጂፒኤስ እና ሌሎች አገልግሎቶች የሌሉት ኖኪያ 3310 አዲስ ሞዴል በ52 ዶላር ለገበያ ይቀርባል ተብሏል። ስልኩ የቀደመው ሞዴል የነበረው ስኔክ የተባለው ጌም እንዲኖረው ተደርጓል። በሌላም በኩል ዩኤስቢ መቀበያ አለው ተብሏል። በቀደሙ ዘመናት የሞባይል ስልክ ቴክኖሎጂ ገበያን ይመራ የነበረው ኖኪያ አሁን ላይ ቆየት ያለ ሞዴልን ለገበያ መዋሉ ውጤታማ እንደሚያደርገው በመዘገብ ላይ ነው። በርካቶች የሞባይል ቴክኖሎጂ በእጅጉ በተራቀቀበት ዘመን ላይ በዋጋም ሆነ በአያያዝ አመቺነትና በባትሪ አገልግሎቱ ውጤታማ የነበረው የጥንቱ ኖኪያ 3310 ስልክ በድጋሚ ለገበያ መቅረብን ትልቅ ዜና በማድረግ ዘግበውታል። የዘገባው ምንጭ አፍሪካ ዶሲ ጂቲኤን ነው። የድሬትዩብ የዕለተ ማክሰኞ የማለዳ ወሬዎች እኒ ነበሩ። መልካም ቀን ይሁንላችሁ።